ሰበር ዜና ሕዳር 15። ጠና ስጥልኛ አድማጅ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያ ማረስተ ዜናዎችን በማስቀደም ጀምራሉ። በጎጃም ታሪክ ተሰራ፣ ፋኖ 18 ቀን የወሰደ በታንክና ዙ 23 የቀለጠ ውጊያም አሸነፈ። ፋኖ ለ18 ቀን በተደረገው ከባድ ውጊያ የአገዛዞን ኃይል ድል በመንሳት ወርቃማ ሐሙሴትን ሲቆጣጠር የአገዛዞን የሬጅመንት መሪ ኮሎኔልን መግደሉንም አሳውቋል። በርካታ የብልጽግና ጦር ታጭዶ ተከምሯል። ዝርዝር ይዘንበታል። ወዲህ ደግሞ ትላንት ባህር ዳር ዙሪያም የተገደለውን ባለሥልጣን ተከትሎ የአማራ ክልል አስተዳደር መግለጫም አውጥቷል። ፋኖ ገደለብን የምትለዋ ትዋጠ ተብሏል። ዝርዝር ይዘንበታል በሌላ በኩል በወሎም ውጊያ ሲደረግ የፋኖ ኃይሎች ያለ የሌለ ጦሩን አዝምቶ የከበባቸውን የአገዛዙን ጦር ከበባ ሰብረው ወጥተዋል። በወሎ እጅ ሰጡ የተባሉ የፋኖ አመራሮች እጃን ሰጥን ብለው ከበባውን የሰበሩበት መንገድ በዝርዝር ይዘነዋል። ለመላው የኢትዮጵያ ህዝብ፣ ለመላው የአማራ ህዝብ፣ ለመላው የትግሉ ደጋፊና ለመላው የአማራ ፋኖ የአቋም መግለጫ ከጎንደር ፋኖም ተሰጥቷል። ራሳቸው ቀርበው ጫውን ይነግሮናል። ይህ በእንዲህ እንዳለ ደግሞ አብይ አህመድ በደቡብ አፍሪካ ውርደት ገጥሟቸዋል። ጠቅላይ ሚኒስትሩ ዘር አጥፊ መሆናቸውን የአማራ ተወላጆች በዓለም ሀገራት ፊት አጋልጠዋቸዋል። እንዲሁም በስብሰባው ላይ አብይ አህመድ ከፎቶ መነሳት ውጭ የሰሩት ስራ የለም ተብሏል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኛ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎቹ ድናንትላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን ደግፉ እንዲሁም እንዲሆም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫክ የገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መርጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። በአፋር ክልል የተከሰተው ግዙፉ የእሳተ ገሞራ ፍንዳታ የፈጠረው የአቧራ ብናኝ ቀይ ባህርን ተሻግሮ ምዕራባዊ የመን መድረሱ ተሰምቷል። ፍንዳታው መቀሌ፣ ጅቡቲ፣ ደሴ ድረስ የተሰማ ሲሆን ፍንዳታው እየለቀቀ ያለው ሰልፈር ዳይኦክሳይድ ስለተባለው መርዛማ ጋዝ ሳይንቲስቶች ማሳሰቢያም እየሰጡ ይገኛሉ። የእሳተ ገሞራው ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ አካባቢዎችን ነዋሪዎችንም ማፈ ቀደምንም ጀምሯል ነው የተባለው። በምስሉ ላይ እንደምታዩት ከእሳተ ገሞራ ውስጥ ሰማዩን የሚሸፍን አመድና አቧራ እየወጣ በአቅራቢያው ወደሚገኙ የአፍድሬ ከተማና በዙሪያው ያሉ ቀበሌዎችን እየደረሰ ነው። የሰመራ ዩኒቨርሲቲ የጂኦሎጂ ምሁሩ ኖራ ያኒሚኦ ከአካባቢው ነዋሪዎች አጣርተው እንደገለጹልን ከሆነ አመዱ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮችን ሊያስከትል የሚችል ስለሆነ ህብረተሰቡ አፉን አፍንጫውን

አይኑን ለመሸፈን የሚያስችሉ እንደ ፊት ማስክ እና ሌሎች መከላከያዎችን በመልበስ ተገቢውን ጥንቃቄ እንዲያደርግ ሲሉም ገልጸዋል። በአፋር ክልል ኤርታሌ የሚገኘው የኤርታሌ እሳተ ጎመራ በቋሚነት ንቁ ከሆኑ የዓለማችን እሳተ ጎመራዎች መካከል አንዱ እንደሆነ ይታወቃል። ይህም በትላንትናው ዕለት ህዳር 14 ቀን 2018 ዓ ም ኤርታሌ እንደ አዲስ በመፈንዳቱ ከባድ ድምፅ በሁሉም አካባቢዎች እየተሰማ ሲሆን አሁን ደግሞ ከፍንዳታውን ተከትሎ ማለት ማለት ነው። የጭስ ክምር መላው አካባቢውን ጨምሮ ቀይ ባህርን መሻገሩም ተነግሯል። ስለዚህ የአካባቢው ማህበረሰብ ራሱን እንዲጠብቅ እናሳስባለን። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። በአማራ ህዝብ ደም እጁን የታጠበውን አብይ አህመድ አንገት ያስደፋው አስደንጋጭ የተቃውሞ ሰልፍ በደቡብ አፍሪካ ሕዳር 13 2018 ዓ ም ና ትላንት ሕዳር 14 በተካሄደው የቡድን 20 የመሪዎች ጉባኤ ለመታደም ያቀናው ንጹሐንን የሚጨፈጭፈውን ሰራዊት የሚመራው ታዳጊ ሴቶችን የሚደፍረውን ሰራዊት የሚመራው አብይ አህመድ ያልታሰበና ድንገተኛ አስደንጋጭ ተቃውሞ ገጥሞታል ጉባኤው በተካሄደበት በጆሃንስበርግ ናስሬክ ኤክስፖ ማዕከል ዙሪያ የተለያዩ መፈክሮችን በመያዝ ተቃውሞ ያሰሙት የአማራ ተወላጆች አብይ አህመድ በትላልቅ መሪዎች ፊት ውርደትንና ሀፍረትን እንዲከናነብ አድርገውታል ተብሏል። የዘቀጠና የተናቀ የዲፕሎማሲ ስልት የሚከተለውና በአማራ ማህበረሰብ ላይ የዘር ማጥፋት እየፈጸመ የሚገኘውን የአብይ አህመድን ትክክለኛ ማንነት ለዓለም አቀፍ ማህበረሰቡ ለዓለም አቀፍ ማህበረሰቡ በገሃድ ያሳየንበት የተቃውሞ ሰልፍ ነው ብሏል። ተብሏል። ሚዲያችን ያነጋግራቸው በተቃውሞ ሰልፉ ላይ የተሳተፉ የአማራ ተወላጆች ጉባኤውን እየታረደና እየተገደለ ላለው የአማራ ህዝብ በዓለም አቀፍ ማህበረሰብ ፊት ድምፅ ሆነንበታል ሲሉም ለጣቢያችን የገለጹት የተቃውሞ ሰልፉ ተሳታፊዎች አብይ አህመድ በአማራ ህዝብ ላይ እየፈጸመ ስላለው የዘር ማጥፋት ወንጀል ለቡድን ሀያ አበላት እና ለሌሎች ዓለም አቀፍ ተቋማት አጋልጠንበታል ሲሉም ተናግረዋል። በተቃውሞ ሰልፉ ሁሉም አማራ የተባበረ ማህበር ኦል አምሃራ ዩናይት ትድ አሶሴሽን የተባለ የአማራ ተወላጆች ማህበር እንዲሁም የደቡብ አፍሪካ ኡምኮንቶ ዊ ሲዝዌ ኤምኬ ፓርቲና ኦፕሬሽን ዱዱላ የተባሉ ተቋማቶች ተሳትፎበታል ነው የተባለው። እንግዲህ እንደሚታወቀው ከትላንት ወዲያ የጀመረ ቅዳሜና እሁድ የተደረገ ዓለም አቀፍ ጠቅላላ በሚባል መልኩ በርካታ የዓለማችን መሪዎች የተገኙበት ስብሰባ በደቡብ አፍሪካ ሲካሄድ ሰንብቷል። ታዲያ ከዚህ ጋር በተያዘ ነው እነዚህ ጀግኖች ቀጥታ ስብሰባው ቦታ ላይ በመገኘት አብይ አህመድን የተቃወሙት ጉዱንም ለዓለም የገለጹት። እንግዲህ አብይ አህመድ በዚህ ስብሰባ ላይ ምን ምንም አይነት የዲፕሎማሲ አቅም እንደሌለው ሰዎችን ጨብጦ የዓለም ሀገራት መሪዎችን ጨብጦ ሰላምታ ተለዋውጦ ከመመለስ ውጭ ሀገሪቷን በዲፕሎማሲ የሚያራምድ የፖለቲካ ስራ እንዳልሰራና የዲፕሎማሲ ስራ እንዳልሰራ በበርካቶችም ተነግሯል። ለፎቶ ፕሮግራም ብቻ እንደሄደ ነው የተነገረው። አብይ አህመድ አሊ ምንም አይነት የዲፕሎማሲያዊም ሆነ የውጭ ጉዳይ ፖሊሲ ስትራቴጂ የለውም ብቻ ሳይሆን የዲፕሎማሲውን የውጭ ፖሊሲ አሰራር አመራርም ግንዛቤ የሌለው ሰው መሆኑም ተነግሯል። በየሄደበት ዓለም አቀፍ ስብሰባዎች ሁሉ ከመሪዎች ጋር ፎቶ ከመነሳት የዘለለ ሀገራዊ ጥቅምም አያስገኝቱ አያውቅም፣ ለስልጣኑም እድሜ ከሰጠው ለወደፊቱም አያስገኝም በማለት በርካታ ዲፕሎማቶችም ኢትዮጵያን ወክለው የሄዱ ማለት ነው ለሚዲያችን ተናግረዋል። ሀገራት ለብሔራዊ ጥቅማቸው ሲሉ የቀረጹት የራሳቸው የውጭና የዲፕሎማሲ ፖሊሲ አላቸው በዚህ መሰረትም ይሄዳሉ መቼ ወዴት ለምን ከማን እንደሚገናኙም ጠንቅቅ ያውቃሉ አብይ አህመድ ከመሪዎች ጋር ሲገናኝ ልክ እንደ ቅዳሜ ገበያ ሰው ነው ፎቶ ተነስቶ ብቻ የሚመለሰው የዓለም መሪዎች ተገበያይተው ወደ ቤታቸው ሲመለሱ አብይ አህመድ ግን ገበያ ሄዶ ሳይሸጥም ሳይሸምትም ከንቱ ደክሞና ተንቀዋሉ እድል ካገኘም ቡና ቁርስ አቅርቦና ለግል ፌስቡኩ የሚሆን ፎቶ ተነስቶ ይመለሳል እንግዲህ አብይ አህመድ የሚመራት ኢትዮጵያ ከዚህ የዘለለ ተግባር የላትም። ይህ በእንዲህ እንዳለ ወደ ሀገር ቤት ጉዳዮች ስንመለስ በትላንትናው እለት በፋኖ የተገደሉትን የአረጋ ከበደ አማካሪና የካቢኔ አባል እንዲሁም አማራ ክልልን በመወከል የፌዴራል ምክር ቤት ተሰያሚ የነበሩት በላይ በአውቄን ሞት ተከትሎ የክልሉ መንግስት መግለጫ አውጥቷል። መግለጫው በምን በማን እንደተገደሉ ወይም እንደ ሞቱ ሳይገልጽ ለባለስልጣኑ ሞት የሀዘን መግለጫውን አስነብበዋል። መግለጫውም እንዲህ ይላል። የተከበሩ አቶ በላይ በአውቄን ሕልፈት አስመልክቶ የተሰጠ የሀዘን መግለጫ የአማራ ክልል ፕሬዚዳንት አቶ አረጋ ከበደ አማካሪና የክልሉ ካቢኔ አባል የነበሩት የተከበሩ አቶ በላይ ባውቄ ከዚህ ዓለም በሞት መለየታቸውን ስንሰማም ሐዘናችን እየጠለቀ ነው። አቶ በላይ ባውቄ ሕይወታቸውን በሙሉ ለሕዝብ አገልግሎት የሰጡ በክልላችን እውነተኛ ለውጥ እንዲመጣ ግንባር ቀደም ተዋናይ የነበሩና የሕዝቡን የልማት ጥያቄ ለመመለስ በቁርጠኝነት ሲሰሩ የነበሩ ታላቅ የልማት ሰው ነበሩ። በፕሬዝዳንቱ አማካሪነትና በካቢኔ አባልነት በነበራቸው ቆይታ ለክልሉ ሰላምና እድገት ያበረከቱት አስተዋጽኦ፣ ለህዝብ የነበራቸው ቀናኢነት፣ እንዲሁም የነበራቸው የለውጥና የልማት ራዕይ ሁሌም ሲታወስ ይኖራል። በዚህ አስቸጋሪ የሐዘን ወቅት ለቤተሰቦቻቸው፣ ለስራ ባልደረቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የአማራ ክልል ህዝብ መጽናናትን እንመኛለን። ፈጣሪ የክቡራቱ በላይ ነፍስን በአጸደግነት ያኖርልን በማለት መግለ ጫው ይቋጫል። እንግዲህ በትላንትናው እለት በሰራነው ዘገባችን አቶ በላይ ባውቄ ባህር ዳር ዙሪያ በፋኖ መገደላቸውን በሰበር ዜናም አሳውቀን ነበር። እሳቸውን ጨምሮ አጃቢዎቻቸው የተገደሉ ሲሆን፣ አገዛዙ ከፍተኛ ድንጋጤ ውስጥ የገባበት ግድያ ነበር። ታዲያ ዛሬ በወጡት መግለጫ ፋኖ እርምጃ ወሰደባቸው የሚለውን በመተው አሟሟታቸውን ማብራሪያ ሳይሰጡበት የሀዘን መግለጫም አውጥተዋል። በታጣቂዎች መገደላቸውን ለሌላው አመራር ከፍተኛ ስጋት ስለሆነ እንዳይነገር የሚል ከበላይ አመራሮች ትእዛዝ ወርዷል ነው የተባለው። የወረዳ አመራሮች ሲገደሉ የጽንፈኛው ታጣቂዎች ለህዝብ ደፋቀና የሚሉ አመራርን ገደሉ በሚል በሰበር ዜና የሚያስነግረው ብልጽግና፣ የክልሉ ባለስልጣናት ሲገደሉ ግን ነገሩን ሸፋፍናችሁ እለፉ ብሏል። ይህም ይህንን የሚያክል ከፍተኛ የክልል ባለስልጣን ከተገደለ እኛ ምን ዋስትና አለን በማለት ሌላው ባለስልጣን ድንጋጤ ውስጥ እንዳይገባ በሚል ነው ተብሏል። አሁን በቀጥታ ከጦር ግንባር የተገኙ የአማራ ክልል የውጊያ መረጃዎች አልፋ አለው። የአማራ ፋኖ ብሔራዊ ኃይል አፋ ባሃ ምስራቅ አማራ ቅጥና ሚኒልክ እዝ ንጉስ ሚካኤል አሊኮር ዋሴል ክፍለ ጦር ሶስተኛ መብረቆ ሻለቃ ኃይልን ለማፈን የሰሜን ምስራቅ እዝ ስምንት መቶ አንደኛ ኮረ ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀያፈር ታዳይ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም እነ ሞታይ ፍሬ ጥይት አዝንበውበት ከባድ ሰብአዊና ኪሳራ በብልጽግና ኃይል ላይ አድርሰው በጀግንነት በመውጣት ታላቅ ድል ተጎናጽፈዋል። ከበባውንም ሙሉ በሙሉም ሰባብረውታል። የሶስተኛ መብረቆ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎች አማካኝነት ያረጋገጠው የብልጽግና ኃይል ስፍር ቁጥር የሌለው መከላከያ ሰራዊት አድማ ብተና፣ ፖሊስና ሰላም አስከባሪዎችን አሰልፎ በሌሊት ከባቢ ፈጽምም እነ ሞታይ ፈሬ በተወሰነ ኃይል ብቻ በርካታ የብልጽግና ኃይልን በመምታት ታላቅ የጦር ሜዳ ጀብዶም ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጋሎ ከተማ ሁለት አምፑላንሶች ወደ ቀያፈር ተጉዘው የብልጽግናን አስክሬን ደራርበው እንዲሁም ቁስለኛውን ጭነው መመለሳቸውም ታውቋል። ትላንት አመሻሽ ላይ ጭምር አንድ የመከላከያ ስራ የተባል አስክሬን ስንዴ ማሳ ውስጥ መገኘቱን ምንጮች ጠቁመዋል። በዛሬው ውጊያ ደግሞ በድምሮ ከአስር ያላነሰ የብልጽግና ኃይል መሞቱም ተረጋግጧል። የሶስተኛ ሻለቃ ብሬን ተኳሽ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚህ ውጊያ አርበኛ ሼህ አሊ ሁሴን ገነቴ የተባለ ጀግናም እጅ ስጥ ያሉትን የብልጽግና ኃይል አባላት ረፍርፎ ጥሶ መውጣትም ችሏል። እኔ ያሳምነው ልጅ ነኝ፣ እጅ አልሰጥም በማለት በጣትሷቸው የወጣው አረበኛ አርበኛ ሼህ አሊ ሁሴን ከዚህ ቀደም የአማራ ልዩ ኃይል ምክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋና በወሎ ቤት አማራ ግንባሮች የጦር ሜዳ ጀብዱ ሲፈጽም የከረመ መሆኑን ነው ለማረጋገጥ ይቻል ነው። የብልጽግና ኃይል የሶስተኛ መብረቆ ሻለቃ ንብረኝ ተኳሽ ሆነውን አርበኛ ሙሐመድ ጀማል ን ለማፈን ጥረት ያደረገና እጅ ሰጥ ያለ ቢሆንም አርበኛውም አላስለመድንም በማለት ብሬኑን አንስቶ ግራቀኙን እሳት በማዝነብ ከባ ሊሰብር ችሏል ነው የተባለ። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ ጎጃም ላይም ታሪክ ተሰርቷል። የኮረኔል ማዕረግ ያለው የሬጅመንት አዛዥ ተደመሰሰ። ከጥቅምት 26 2018 ዓ.ም ጀምሮ ከብልጽግና ጋር የተናነቀው የማቻከል በላይ ዘለቀ ሻለቆች ዛሬም ድረስ ወርቃማ ሀሙሴት ከተማ ላይ ውጊያ ሲያደርጉ ከቆዩ በኋላ በዛሬ ዕለት ወርቃ ማሐሙሴት ከተማን ሙሉ ለሙሉም ተቆጣጥረዋታል። የአፋ ባህ ቴዎድሮስ እዚህ 109ኛ ኮር 99ኛ ክፍለ ጦር ስር የተደራጁት የበላይ ዘለቀ ሻለቆች ለተከታታይ 18 ቀናት ከብልጽግና ጋር የተለያዩ አውደ ውጊያዎችን ያደረጉ ሲሆን የብርሃኑ ጁላን ኃይል እንደ ሙጃም እያጨዱም ከምረውታል። በርካታ የብልጽግና ኃይል ሙትና ቁስለኛ ማድረግ የተቻለ ሲሆን የኮረኔል ማዕረግ ያለው ሬጅመንት አዛዥ ወደ ፈጣሪው መሸኘቱንም የአፋባሃ ቴዎድሮስ እዝ ለሚዲያችን በላከው መረጃም ነው የገለጸው። ከሰሞኑ ጎጃም ላይ ባለስልጣን አልቀረ ኮረኔል አልቀረ አዛዦች እንደ ጎድ እየታጨዱ ነው። አሁን በመቀጠል ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቅጥና በላይ ዘለቀዝ ከጎንደር ፋኖ የተሰጠ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 አሁንም በወራሪውና በገዳዩ ውስጥ ለምትገኙ የበደላችሁትን ህዝብ ለመካስ ፋኖን ተቀላቅላችሁ እንድትታገሩ ጥሪ እናስተላልፋለን፣ ጥሪ እናስተላልፋለን፣ እናስተላልፋለን። ስድስተኛ በውጭና በአገር ውስጥ ለምትኖሩ ኢትዮጵያዊ በሙሉ የፋኖ ትግል በአጭር ጊዜ እንዲጠናቀቅ በገንዘብ፣ በሎጅስቲክ፣ በሐሳብ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 የትምህርት ሚኒስትሩ ብርሃኑ ነጋ ተማሪዎች ከትምህርት አመታቸው ላይ በሁሉም ዘርፍ አንድ አመት የማስተማሪያ ጊዜም ይጨመርባቸዋል ማለታቸውን ተከትሎ የጀመረው የተማሪዎች አመት ለሰባተኛ ቀናት የተማሪዎችን ጽናትና አይበግሬነት በማሳየት በማሳየት እንደቀጠለ መሆኑ ተገለጸ። ባለፉት ሰባት ቀናት በኦሮሚያ በአማራ ክልልና በድሬዳዋ ባሉ ዩኒቨርሲቲዎች ለመብታቸው የቆሙ ተማሪዎች ጥይትና ድብደባ ሳይበግራቸው አሁንም ድረስ ከአገዛዙ ኃይል ጋር ተናንቀው ይገኛሉ። የደባርቅ ዩኒቨርሲቲ፣ የወለጋ ዩኒቨርሲቲ፣ የድሬዳዋ ዩኒቨርሲቲ፣ ቡሌሆራና አምቦ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ በተማሪ ትግል ውስጥ እጅግ አስደናቂ ተጋ እንዲያድሎ ያደረጉ ናቸው ተብሏል። በተለይ ደባርቅ ዩኒቨርሲቲ ተማሪዎች የህይወት ዋጋ ጭምር የከፈሉበት ከባድ የተባለ ትግል እያደረጉ ሲሆን የተማሪዎች አመፅ እንዲፋፋም ትልቁን ሚና ተጨዋውተዋል ነው የተባለው። በተቃራኒው ደግሞ እንደ አዲስ አበባ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ በጋምቤላ እና ደቡብ ክልል፣ በሶማሌ ክልል የሚገኙ ዩኒቨርሲቲዎች ለመብታቸው መቆም ከብዷቸው ታይተዋል ሲሉ የዩኒቨርሲቲ ተቃውሞ አስተባባሪ ተማሪዎች ተናግረዋል። አንድ አስተያየት ሰጪ ሲናገሩ እኛ አዲስ አበባ ዩኒቨርሲቲን የምናውቀው ሕዝብ ሲበደል፣ ተማሪ ሲበደል ቀድሞ ከፊት ሆኖ የትግሉ ችቦ ለኳሽ ሲሆን ነው። ንጉሱን እኮ የገለበጠው የአዲስ አበባ ዩኒቨርሲቲ ተማሪ ያመጽ ነበር። አሁን ግን ያ የድሮ ሐሞት የለም ተማሪ የለም በማለት አ አስተያየት ሰጪው ይናገራሉ። ያን ያክል የጸጥታ ትጽዕኖ እንኳን ሳይኖርባቸው ለመብቱ የሚታገል ተማሪ ጠፍቷል፣ ፌዘኛ ነው ሲሉ አስተያየት ሰጪው ገልጸውታል። እኔ የአዲስ አበባ ዩኒቨርሲቲ መምህር ነኝ የሚሉ ሌላ አስተያየት ሰጪ ደግሞ በድምፅ በሰጡን መልስ እንዲህ ስንል ጠይቅናቸዋል። እንዴት ኖት ፕሮፌሰር? ከሰሞኑ ተማሪዎች መብታቸውን ለመጠየቅ የአገዛዙን አፈሙዝ ሳይበግራቸው ከፊት ቆመው እየተጋፈጡ ነው። እርሶ የሚያስተምሯቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ግን ዝም ጭጭ ብለዋል። የአዲስ አበባ ዩኒቨርሲቲ ተማሪዎች አሁን እየሆነ ያለው ልክ ነው ብለው ስላሰቡ ነው? አልያስ ምን ተፈጥሮ ነው ዝምታው ብለን ጠይቀናቸዋል። ፕሮፌሰሩም ሳቅን በማስቀደም የለም፣ አትሸወድ፣ ጉዳዩ እናንተ እንደምታስቡት አይደለም። ተማሪው የተጨመረበትን ዓመት አምርሮ ነው የሚጠላው። እኛም ብንሆን ልክ ነው ብለን አናስብም። አንድ ተማሪ ዲግሪ ለመያዝ ስምንት ዓመት እንዲጠብቅ ማድረግ ማለት እኮ እንደው በሰው ዕድሜ መጫወት ነው በ ለ እንጂ ነጮቹ ጋር በስምንት ዓመት ፒኤችዲ መያዝ ይቻላል ሲሉ ፕሮፌሰሩ ይቀጥላሉ። ወደ ጉዳዩ ስመጣልህ ተማሪው በእኛ ጊዜ እንደነበረ አይነት አይደለም። እንደውም የክልል ዩኒቨርሲቲ ተማሪዎችን ሳይ እቀና አለው። የተማሩትን የሚኖሩ ናቸው። የተማረ ማለት ዋናው ነገሩ መብቱንና ግዴታውን ለይቶ የሚያውቅ ማለት ነው። በዚህ የክልል ዩኒቨርሲቲዎችን አደንቃለሁ፣ አለው። ወደኛዎቹ ስመለስ እዚህ ከትምህርት ስርዓቱ በላይም ያለው ሁኔታ አስጊ ሆኖብናል። አሁን ያለው ተማሪ ካለው ከመስቀል በላይ ዛሬ ተቀባብቶ የሚወጣው ሽቶና የፊቱ ቅባቶች ያስጨንቁታል። እዚህ አዲስ አበባ ዩኒቨርሲቲ ላይ ከሁሉም የከፋው ደግሞ ተማሪዎች ተመሳሳይ ፆታ ግንኙነት በሚባል ነገር ተጠምደው ሀሞታቸው ፈሷል። ምትሰማው ሁሉ ይዘገንንሃል። ሰለጠንን በሚል ኤቲስት የሆኑ ተማሪዎች ብዛት ስታይ ትደነቃለ። ኤቲስት ማለት ፈጣሪ የለም ብለው የሚያምኑ ሃይማኖት የሌላቸው ሰዎች ማለት ነው። ፕሮፌሰሩ ይቀጥላሉ። ብቻ ወዳጄ ምን አለፋ ነገሩ ከአ ዓመፅ በላይ ትውልድ የመክሸፍ ችግር ነው የገጠመን። እናም ስንት ትግል ታግዬ እዚህ የደረስኩበትን የአዲስ አበባ ዩኒቨርሲቲ አሁን ያለበትን ሳስብ ያነባሁባቸው ጊዜያቶች ብዙ ናቸው ሲሉም ፕሮፌሰሩ ይናገራሉ። ጥቂት ንጹህ ተማሪ ብታገኝ ነው። አብዛኛው ተማሪ ተበክሏል። የሚገርምህ በኩራት ነው የሚሰሩትን የሚናገሩት። ብቻ ነገሩም ትውልድ የማዳን ነው ብለን ትምህርት ሚኒስቴር ድረስ ብንሄድም ያገኘነው ምላሽ አጥጋቢ አይደለም። ነገ ማንቺን ሀገር እንደሚረከባት ሳሰብ እጅጉኑ አዝናለሁ በማለት ፕሮፌሰር ይህንን ነግረዋል።